አርዕስተ ዜና በጋሞ ዞን በጤናው ዘርፍ የተገኙ ስኬቶችን ማስቀጠል ትኩረት እንደሚሰጠው ተገለጸም። የትምህርት ስብራትን ለመጠገን በሚደረገው ጥረት መምህራን የድርሻቸውን ልወጡ እንደሚገባ ተጠቆመም። የንግዱ ማህበረሰብ መንግስት የሚያደርገውን የልማት ጥሪ በመደገፍ የሚያደርገውን ጥረት አጠናክሮ መቀጠል እንዳለበት ተገለጸ። ሰላም ጤና ይስጥልን፣ ውድ ተመልካቾቻችን፣ ይህ ከጋሞ ቴሌቪዥን ዜና አርባ ሁለት ነው። የዕለቱን ዜናዎች የማቀርብላችሁ እኔ ንጋቷ ይሳቅ ነኝ። አስከትለን ለትንታኔ ወደ ያዝናቸው ናቸው ዜናዎች እናልፋለን። በጋሞ ዞን በጤናው ዘርፍ የተገኙ ስኬቶችን ማስቀጠል ትኩረት እንደሚሰጠው ተገለጸም። በጉዳዩ ዙሪያ ከጤና አመራሮችና ባለሙያዎች ጋር ዞናዊ ምክክር ተካሂዷል። ስሳይ ማሞ ተጨማሪ አለው። አቶ ሀኪሜ አየለ በውይይቱ ማጠቃለያ እንዳሉት በዞኑ ከሀገራዊ ለውጡ በኋላ በጤናው ዘርፍ ስኬት ተገኝቷል። ህብረተሰቡን በማስተባበር ጤና ተቋማትን ማስፋፋት ተችሏል ያሉት አቶ ሀኪሜም የአርባ ምንጭ ዩኒቨርሲቲ ሪፈራል ሆስፒታልን በአብነት ጠቅሰዋል። በጤናው ዘርፍ ለተገኘው ውጤት የጤና ባለሙያዎች ጉልህ ድርሻ እንደነበራቸው አውስተው በሰሜን የኢትዮጵያ ጦርነት ወቅት ጭምር የሕክምና አገልግሎት በመስጠት ታላቅ መስዋዕትነት ከፍለዋል ብለዋል። በዞኑ በጤናው ዘርፍ የተገኙ ውጤቶች እንዳሉ ሁሉም ክፍተቶች እንደሚታዩ ጠቅሰውም እነኚህን ክፍተቶች በማስተካከል የተገኙ ውጤቶችን ማስቀጠል ልዩ ትኩረት እንደሚሰጠው ነው አቶ ሀኪሜ ያስታወቁት። አርባምንጭ ከተማ ላይ አንድ ሆስፒታል ነበረ፣ ጠቅላላ ሆስፒታል ነበረ። ከለውጥ በኋላ ድልፋና ሆስፒታል፣ የዶክተር አመኑ መታሰቢያ ሆስፒታል፣ ሌሎች የአርባምንጭ ዩኒቨርሲቲ ኮንፍረንሲቭ ሪፌራል ሆስፒታል የዚህ የለውጡ ትሩፋት አይደለም ብለን ከተነሳን ደግሞ እንሳሳታል። ለውጡ እናይቆ ጤና ባለሙያዎች እናንተ የዋላችሁት ሁኔታ ቀላል አይደለም። ይህን ድና የሚያደርግ አካል አይኖርም። በየደረጃው ባሉ ችግሮች ላይ የተግባባን በተግባባ ነው ልክ እየፈታን መሄድ መቻል አለብን። ስለዚህ እናም ደግሞ በዛ ልክ ለውጡን ለማስቀጠል ጥረት እየተደረገ ያለበት ሂደት ስለሆነ ሁላችን በዚህ መልኩ ኮሚት ሆነን መሄድ ጠቃሚ ነው የሚሆነው። የደቡብ ኢትዮጵያ ክልል ህብረተሰብ ጤና ኢንስቲትዩት ምክትል ዋና ዳይሬክተር አቶ ምንተስኖት መልካም በውይይት መድረኩ የተነሱ አስተያየቶች የጤና አገልግሎቱን ይበልጥ ለማሻሻል የሚያግዙ እንደሆኑ ጠቅሰዋል። ከዞን እና ከፌዴራል መንግሥት ጋር በመቀናጀት ዘርፉን ለማሻሻል ተግባራዊ ርብርብ እንደሚደረግ ነው ያመለከቱት። ውይይቱ ግን በጣም ሃይለብል በጣም ክብደት ያለው እንግዲህ ከታች ተጀምሮ ወረዳ፣ ዞን፣ ደን አሁን ክልል ላይ የሚሳተፉ ሰዎች ከዛ በኋላ በፌዴራል ደረጃ ውይይት ተደርጎ ለፖሊሲም ዲባት ጭምር የሚወሰድበት እንደሆነ ወስደን ማየት አለብን የሚለውን በደንብ መውሰድ ነው። እዚህ ውስጥ በየደረጃው ያለው አካል የሚወስደን ይወስዳል ማለት ነው። ቅድም ሀሳብ ስትሰጡ እንደምታነሱት ወረዳዎቹ ጋር ያለውን ወረዳ የሚወስደውን ወረዳ ይወስዳል። ዞኑም ክልሉም እያለ ይሄዳል ማለት ነው። ሲጠቃለል በፌደራል ደረጃ አጠቃላይ የሚጠቃልል ሆኖ ሳለ ማለት ነው። በውይይቱ ከተሳተፉት የጤና ባለሙያዎች መካከል አንዳንዶቹ እንዳሉት መንግስት ልማትን ለማስፋፋት ያደረገውን ጥረት የሚደነቅ ነው ይላሉ። አያይዘውም በአንዳንድ የገጠር አካባቢዎች የሕክምና ቁሳቁሶችን ጨምሮ ልዩ ትኩረት የሚሹ የጤና ተቋማት እንዳሉ ይጠቅሳሉ። ጤና ኬላዎች አብዛኛዎቹ የተሰሩት የታች ሲሜንት ሆነው ኬላ ጭቃ ናቸው። አልፎ አልፎ የተወሰነ የኮንክሪት ነገሮችም አሉ ግን ህብረተሰቡ በዚህ ዘመን ተመጥኖ በዛ የሚገለገል አይደለም የተለያዩ ግባት አቅርቦቶች ድሮ በመንግስት የማይደገፉ በአጋር ድርጅቶች የሚቀርቡ ነገሮች የቆሙ ስለሆነ ጤና ተቋማት ለህዝቡ ምቹ አይደሉም የትርፍ ሰዓት አገልግሎት የዝውውር የደረጃ እድገት የትምህርት ዕድል እንዲሁም የደሞዝና ሌሎች ጥቅማጥቅሞች እንዲስተካከሉም ጤና ባለሙያዎች ጠይቀዋል አልተከፈልልንም በመቀጠል አንደኛውና ዋነኛው ጥያቄ እሱ ነው። ሁለተኛው ጥያቄ እኔ እናቶች ጋር ነው የምሰራው። ተጋላጭነት የለም። ቅድም ተብሏል፣ አልደግመውም። ብዙ ከዛ የዘለለ ይሄ ልማት ጋር የተያዘውን ነገር በጣም ደስ ብሎኛል። በጣም ደስተኛ ነኝ። ኮራውባችሁ የጋሞ ዞን ጤና መምሪያ ኃላፊም አቶ ሰይፎ ወናቃ በበኩላቸው የጤና አገልግሎቱን ለማሻሻል እናም የባለሙያዎቹን ጥያቄ ለመፍታት በጥናት የተደገፈ ምላሽ እንደሚሰጥ ነው ያብራሩት። ለደቂቃም ቢሆን ለሰከንድም ቢሆን ለሕዝባችን ሳናቋርጥ እስከዚህ በመቆየታችን የሙያዊ ቃይዳችን በማክበር ስለቆያችሁ እንደ ዞን በጣም ለማመስገን እፈልጋለሁ ማለት ነው። አብዛኛውን የጤና ባለሙያዎች የማትጊያ ጥያቄዎች ናቸው። ይሄ ጥያቄ ደግሞ እንደ መንግሥት ቅርብ ጊዜ አዋጅም እንደወጣ ሁላችን በደንብ እናስታውሳለን። ይሄ ልዩ ትኩረት ሰጥተው ሁሉም አካባቢ ፍትሐዊ በሆነ መንገድ ወጥነት ባለው መንገድ ቀጣይ ጥያቄን በሚፈታ መንገድ ጥናትን ታከለበት እየተሰራ እንዳለ ሁላችንም ቅድም ሰነዱም እያስቀምጣል። በቀጣይም በክልል ደረጃ በሚካሄደው ተመሳሳይ የጤና ባለሙያዎች የውይይት መድረክ ዞኑን የሚወክሉም የጤና ባለሙያዎችንም ተሳታፊዎቹ መርጠዋል። የትምህርት ስብራትን ለመጠገን በሚደረገው ጥረት መምህራን የድርሻቸውን ሊወጡ እንደሚገባ ተገለጸም። ከትምህርት ማህበረሰቡ ጋር ዞናዊ የምክክር መድረክ በአርባ ምንጭ ከተማ ተካሂዷል። ደግሰው በቀለ ዝርዝሩን ተከታትሎታል። የጋሞ ዞን ዋና አስተዳዳሪ ዶክተር ደምስ አድማሱ በሀገራችን የለውጥ ጉዞ ሂደት ለተመዘገቡ ስኬቶች የመምህራን ድርሻ የጎላ ነው ብለዋል። በኢኮኖሚ ማህበራዊ፣ እና ፖለቲካዊ የተመዘገቡ ውጤቶች ለማስቀጠል የትምህርት ማህበረሰቡ የድርሻውን መወጣት እንዳለበት አስገንዝበዋል። ሀገራችን በለውጡ ሰባት ዓመታት በኢኮኖሚው መስክ በማህበራዊ ዘርፍ በፖለቲካው፣ በቴክኖሎጂው ያስመዘገበቻቸው ስኬቶችን በቂ ግንዛቤ እንዲኖረን ለቀጣይ ደግሞ ከግለሰብ ተነስቶ በቡድን፣ በትምህርት ቤት፣ በወረዳ፣ በዞን እንደ ክልል ያለን ግንዛቤ አድጎ ለሀገራዊ ጥሪ ለሀገራዊ የትምህርት ጥራት የበኩላችን አስተዋጽኦ እንድናደርግ ይጠበቃል። የደቡብ ኢትዮጵያ ክልል ትምህርት ቢሮ ምክትል ኃላፊ አቶ ሲያስ እንድሪያስ ሀገራችን የተከተለች ባለው ብዛ መሪ ኢኮኖሚ የመምህራንን ተጠቃሚነት ያረጋገጠ ተግባር መከናወኑን ተናግረዋል። በክልላችን መንግስት ኢኒሺቲቭ የተሰሩ ስራዎች በርካታዎችን መቁጠር ይቻላል። በትምህርት ተቋማት የተሰሩ ስራዎችን፣ የአካባቢው አዳሪ ትምህርት ቤቶችን የበቁ መምህራን የማሰማራት ስራ በየደረጃው ያሉ መምህራንን በክረምቱ መርሃግብር በተለያየ መርሃግብር የማሰልጠን ስራ እና ተያዥ ስራዎች ተሰርቷል። ስለዚህም ምን ውጤትም እንዳመጣ ምን ለውጥም እንዳለ በአግባቡ መግባባት መወያየት ያስፈልጋል፣ በሚል የሚካሄድ መድረክ ስለሆነ በነዚህ መድረኮች መምህራን በቂ ግንዛቤ ያገኙበትና ና እውቀት የተለዋወጡበት ነው። ስለዚህ አላማችን ያሳካንበት ነው ብሎ መውሰድ ይቻላል። የጋሞ ዞን ረዳት መንግስት ተጠሪ አቶ ተመስገን እዩኤል በበኩላቸውም የምክክር መድረኩ በዞኑ የተከናወኑ የልማት ተግባራትን መምህራን እንዲረዱና ያጋጠሙ ችግሮች ዙሪያ መፍትሄ ለመፈለግ ያለመ መሆኑን አስረድተዋል። ክሎም የመምህራንን አቅም ለማሳደግና የመልካም አስተዳደር ጥያቄዎችን ለመመለስ መንግስት ከመቼውም ጊዜ በላይ መዘጋጀቱን ገልጸዋል። መምህሩ ከለውጡም አንጻር ከሀገር ብልጽግናም አንጻር የኔ ሚና ምንድን ነው? ከትምህርት ስራ አንጻር በተለይ ትውልድን ከመቅረጽ አንጻር ያለው ፋይዳ ነገ አገርን የሚረከብ ትውልድ ከመቅረጽ አንጻር ትልቅ ፋይዳ አለውና ይህን መገንዘብ ስላለብንና በርካታ ተግዳሮቶች መኖራቸውንም ደግሞ ተገንዝበን ያሉ ደግሞ የመልካም አስተዳደር ችግሮችንም ተብሎ የሚነሱ ነገሮችን መንግስትም ወስዶ መስራት እንዳለባቸው የሚታመን ከመሆኑ ጋር ተያይዘው ለውጡን በአግባቡ መደገፍ ያስፈልጋልና በዚህ ሁኔታ ውስጥ ደግሞ አገርን አጽንተን መሄድ እንዳለብን ለማስገንዘብ ያክል። የጋሞ ዞን ትምህርት መምሪያ ኃላፊ ዶክተር አዲሱ አዳሙ የመማር ማስተማር ስራ ውጤታማ እንዲሆን መምህራን የሚጠበቅባቸውን ሊወጡ እንደሚገባ አስገንዝበዋል። መምህራንን ደግሞ የራሳችሁን ብቁ ሆነው ይገኙ። ስለዚህ በማንበብ ሁሌም በመማር በመዘጋጀት እራሳችንን የተወሰነ ከፍ ማድረግ አለብን ብዬ አስባለሁ። መምህራን ማህበርን ለመብት ብቻ አይቆሙም ለትምህርት ጥራትም ለስራም እናንተም ለስራ ብቻ አላችሁም ለመምራት መብትም ለስራም ስለሆነ በጋራ አብራችሁ ሰው። የውይይት መድረክ ተሳታፊዎች መሰል ውይይቶች ተጠናክረው መቀጠል እንዳለባቸው ገልጸው በመማር ማስተማር ስራ የበለጠ ስኬታማ እንዲሆን የሚጠበቅባቸውን እንደሚወጡም ተናግረዋል። የመምህራን በተለይ ከኑሮ ውድነት ጋር ተያይዞ ያሉ ነገሮችን መንግስት በያዘው አቅጣጫ የኑሮ ማሻሻያዎችን፣ ድጎማዎችን እያደረገ ቀጣይ ባሉ ሂደቶች ነገሮች የሚስተካከሉ መሆኑን ከመድረኩ ምላሽ የተሰጠበት ሁኔታ ነው ያለው። በቀጣይ መምህራን የሚጠበቅባቸውን ኃላፊነት ለመወጣት ሁሉም ቃል የገቡበት ሁኔታ ነው ያለው። የንግዱ ማህበረሰብ መንግስት የሚያቀርበውን የልማት ጥሪ በመደገፍ የሚያደርገውን ጥረት አጠናክሮ መቀጠል እንዳለበት ተገለጸም። የመኞሻል ዮሰፍ ዝርዝር አላት። በንግድና ገቢ ሴክተር የተመዘገቡ ስኬቶች፣ ተግዳሮቶች እና ቀጣይ አቅጣጫዎች ዙሪያ የንግዱ ማህበረሰብ አባላት በተገኙበት ዞናዊ ውይይት በአርባ ምንጭ ከተማ ተካሂዷል። የጋሞ ዞን ምክትል አስተዳዳሪ እና የፐብሊክ ሰርቪስ ሰው ሀብት ልማት መምሪያ ኃላፊ አቶ መኮንን ቶንቼ እንዳሉት የንግዱ ማህበረሰብ መንግስት የሚያቀርበውን የልማት ጥሪ በመደገፍ የሚያደርገውን ጥረት አጠናክሮ መቀጠል እንዳለበት አስገንዝበዋል። በቀጣይ መንግስት ምቹ የንግድ እንቅስቃሴ የበለጠ ለማጎልበት በትኩረት እንደሚሰራም ተናግረዋል። በዞን ደረጃ እኛ የጀመርናቸው የልማት ስራዎች አሉ። እነዚህን ስራዎች አይቶ የስራው ባለቤት ራሱ መሆኑን አውቆ ከመንግስት ጋር እጅና ጓንት ሆኖ ጅምር ላይ ያሉ ስራዎች እንዲሳኩ በማድረግ ተቋጭ ወይም ያለቁ ስራዎችን ደግሞ በመንከባከብ ለቀጣይ ስራዎች ደግሞ ራሱን እንዲያዘጋጅ ለማድረግ ነው። በሂደቱ ደግሞ በየአካባቢው ያሉ ከንግዱ ማህበረሰብ የስራ ባህሪ አኳያ አሉታዊ ተጽዕኖ የሚያሳዱ ነገሮች ምንድን ናቸው የሚለውን እንደ መንግስት ለይተን በቀጣይ በነሱ ላይ ተጨማሪ ስራዎችን በመስራት ለንግዱ ማህበረሰብ ምቹ የሆነ የስራ አካባቢ መፍጠር እንደ መንግስት ትኩረት ሰጥተን የምንሰራበት ጉዳይ ነው። የንግዱ ማህበረሰብ ሀገሪቱ በምታደርገው የልማት እንቅስቃሴ ለማህበረሰቡ አስፈላጊውን የፍጆታ እቃዎች እና ሌሎችን በማቅረብ አለኝታ መሆኑን ገልጸዋል። በመንግስት ተደራሽ የማይሆኑ አገልግሎቶችን ለማህበረሰቡ የሚያቀርበው የንግዱ ማህበረሰብ እንደመሆኑ እነዚህን አገልግሎቶች በተመጣጣኝ ዋጋ ለማህበረሰቡ እንዲደርሱ መንግስት አስፈላጊውን ድጋፍ ለማድረግ መዘጋጀቱን ገልጸዋል። የንግዱ ማህበረሰብ እንደሚታወቀው የሀገራችን ምሰሶ ነው፣ አለኝታችን ነው። አገሪቱ በምታደርገው የልማት እንቅስቃሴ ውስጥ ከራስ እስከ ብሔር ከግል ህይወቱ እስከ መንግስት ድረስ ባሉ ሂደቶች ውስጥ ነጋዴው ለህብረተሰባችን አስፈላጊውን የፍጆታም ሆነ የተለያዩ እቃዎችን በማድረስ ይታወቃል። ከዚህ ጋር ተያይዞ እንግዲህ መንግስት ተደራሽ ማያደርጋቸው አገልግሎቶች ሁሉ በነጋዴው በኩል ነው ለህብረተሰቡ የሚደርሰው። ስለዚህ እነዚህም ለህብረተሰቡ የሚደርሱ አገልግሎቶች በተመጣጣኝ ዋጋ ምንም ተጽዕኖ በሌለበት አግባብ ለማህበረሰባችን እንዲደርስ ማድረግ አንዱ ነው። የጋሞዞ ንግድና ገበያ ልማት መምሪያ ኃላፊ ወይዘሮ ሰላማዊት ቦዳ በበኩላቸው በሀገራችን በኢኮኖሚ በፖለቲካና በማህበራዊ መስኮች የተመዘገቡ ስኬቶች የንግዱ ማህበረሰብ ድርሻ ከፍተኛ መሆኑን ገልጸዋል። በለውጡ ሂደት የንግዱ ማህበረሰብ ሚና እንዲሁም ቀጣይ አቅጣጫዎች ዙሪያ የውይይት መድረኩ ትኩረት ያደረገባቸውን ዋና ዋና ጉዳዮች መሆናቸውን አብራርተዋል። ህገ ወጥ ደላሎች ህጋዊ የንግድ ፍቃድ ባላቸው ነጋዴዎች ላይ ጫና በማሳደር አላስፈላጊ የዋጋ ግሽፈት እንዲፈጠር እያደረጉ መሆኑን የሚገልጹት ወይዘሮ ሰላማዊት ለጉዳዩ መፍትሄ ለማስቀመጥ የውይይቱ ፋይዳ የላቀ ነው ብለዋል። በኢኮኖሚ፣ በፖለቲካ በማህበራዊ ጉዳዮች እንዲሁም በሰላምና ጸጥታ ዙሪያ በመድረኩ ሰፊ ውይይት ተካሂዷል። በዚህ ውይይት ላይ ሁለት ዋና ዋና ሀሳቦች ተነስተዋል። የመጀመሪያው በለውጡ ሂደት ውስጥ የነበረው የንግዱ ማህበረሰብ ሚና እና የቀጣይ ደግሞ አቅጣጫዎች ምንድን ናቸው በሚሉ ጉዳዮች ላይ በጋራ ውይይት አድርገናል። የንግዱ ማህበረሰብም በማህበራዊ በኢኮኖሚያዊና በፖለቲካ እንዲሁም በሰላምና ጸጥታ ሀገርን ማስቀጠል እንደቻለ በሰፊው የመከሩበትና የነበሩ ደግሞ በንግዱ ማህበረሰብ ላይ አሉ የተባሉ ተጽዕኖዎችና አሁን ደግሞ ለቀጣይ መታረም አለባቸው በሰባት አመት ጉዟችን ላይ ደግሞ ተሻሽለው የነበሩ የመጡ በሚል የነጋዴው ማህበረሰብ አንስቷል። ከነዳጅ ጋር ተያይዞ ያለውም እንደ ሀገር የዶላር መጨመር በሚጨምርበት ሰዓት ላይ የነዳጅ እንደሚጨምርና ሌላው ከማደያ ፈቃድ ከመከልከል አንጻር ማደያ የሌላቸው ከተማ አስተዳደርና ወረዳ አሉ። እነዛ ወረዳዎች ላይ ደግሞ ማደያ ተገንብቶ ፍቃዶች መከልከል ሁኔታዎችን አንስተዋል። እነዚያ ሁኔታዎችን ደግሞ መንግስት በበቂ ሁኔታ ምላሽ እየሰጠና እየሰራ እንዳለ ምላሾች ተሰጥቶናል። ሌላው ከኑሮ ውድነት ጋር አሁን ያለነው የኑሮ ውድነት እጅግ በጣም አሳሳቢ እና አንገብጋቢ ነው የሚለውን ነገር አንስተዋል የኑሮ ውድነትን ስናነሳ የሚመረተው ምርትና ፍላጎት ሊጣጣም አልቻለም ፍላጎት ከፍ ማለት ምርት ደግሞ ዝቅ ማለት ነው ዋነኛ መንስኤው እና ፍላጎታችንን ከፍ ባደረግን ቁጥር ምርታችን ምርትና ምርታማነታችን ከፍ ማድረግ እንዳለብን እና ሁሉም ሰው አምራች መሆን እንዳለበት ማምረት የምንችል ከሆነ የፍጆታ ምርት እቃዎች ወይም ደግሞ የፋብሪካ እቃዎችን መንግስት መንግስት በድጎማ መልክም በተለያየ መልክም አቅርቦት ስለሚያመጣ ያንን በበቂ ሁኔታ እንዲቀርብ የምናደርግበት እንደ ንግድ መምሪያ የምናቀርብበትን ሂደት ማመቻቸትና ግን ከምርት አንጻር ሁሉም ሰው መስራት መስራት እንዳለበት የጋራ መግባባት ላይ ደርሰናል። የንግዱ ማህበረሰብ አባላት የገበታ ለሀገር ፕሮጀክት እና የአርባ ምንጭ ዓለም አቀፍ ስቴዲየምን ጨምሮ ሌሎች በከተማዋ እየተከናወኑ የሚገኙ ፕሮጀክቶች አበረታች መሆናቸውን ጠቁመው በቀጣይም የሚጠበቅባቸውን ድጋፍ ለማድረግ መዘጋጀታቸውን አንስተዋል። የትምህርት ጥራትን ለማሻሻል ልዩ ትኩረት ተሰጥቶ እየተሰራ መሆኑን የዴታ ወረዳ አስተዳደር አስታወቀም። ለዝርዝሩ መስፍን ባንጃ በጋሞዞን ዲታ ወረዳ የትምህርት ጥራቱን ለማሻሻል ልዩ ትኩረት ተሰጥቶ እየተሰራ መሆኑን የዲታ ወረዳ ዋና አስተዳዳሪ አቶ ደሳሌ እንዶሳ አስታውቀዋል። በ2017 በጀት ዓመት የትምህርት ጥራትን ለማሻሻል ኅብረተሰቡን በማሳተፍ ተማሪውን ለመደገፍ ዘርፈ ብዙ ተግባራት መከናወናቸውን ገልጸዋል። ተማሪዎችን በስፔሻል ለይቶ በማስተማር ተጨባጭ ለውጥ ማምጣት መቻሉን ተናግረዋል። ውጤት ለማምጣት ተማሪዎችን አወዳድረን ስፔሻል ክፍል ተብሎ በተለይ ከዘጠኝ እስከ አስራ ሁለት ባሉት ላይ አሁን እያስተማርን ከጀመርን እንግዲህ ሁለተኛ ዓመት ይዘናል። ትምህርት ስብራትን ለመጠገን ካደረግ ነው። ስለዚህ በዛ አይነት ሁኔታ ያለፈው ከሁለት ዓመት በፊት አንድ ተማሪ ቀጥታ ዩኒቨርሲቲ የገባ አንድ ተማሪ ከነበረበት ዛሬ ላይ ወደ አርባ ሰባት ተማሪ ወደ ዩኒቨርሲቲ እንዲገባ ተደርጓል። ለዚህ ደግሞ ትልቁን ድርሻ የሚወስደው ስፔሻል ክፍል ብለን ያስጀምር ነው ነው። በተማሪ ውጤት ላይ አሉታዊ ጫና የሚያሳርፉ ጉዳዮችን ለመቅረፍ ከሚመለከታቸው አካላት ጋር በቅንጅት እየተሰራ መሆኑንም አቶ ደሳለኝ ተናግረዋል። በሁለተኛ ደረጃ ትምህርት ቤት ግቢ ልዩ ቦታ አዘጋጅተናል። እዛ ቦታ ላይም መጠነኛ ችግሮች አሉ። የመጀመሪያው ክፍል ጥበት አለ። ያው ቀድመን እየሰራን እናስተካክላለን። ተይዞ ተብሎ ተያዘዋለ። በዛ ልክ ደግሞ አሁንም በሁሉም ዘርፍ ከደረጃ በላይ እንዳስተምሩ የመምህር እጥረትም አለ። እሱንም ጨምሮ የምናስተካክል ሆናል። ትምህርትን ሁኔታ በአመት ሁለት ጊዜ ጠቅላላ ወላጆች ጋር ውይይት ያደረግን ክፍተቶችን እያስተካከለን የምንሄድ ሆኖ ነው የተገኘው። ከዛ ውጭ ትምህርት ቤቶች ላይ በተለይ ሃይ ስኩል ስፔሻ ዛጣ ሃይስኩል ላይ ትንሽ ጊዜ ያለፈበት ኬሚካል አለ። እሱን የማስወገዱን ስርዓት ከጋሞ ዞን ትምህርት መምሪያ ጋር ተናበናል ያው እኛ ወረዳ ላይ ብቻ ሳይሆን በዞኑ ውስጥ በአብዛኛው ወረዳዎች ላይ ነባር ሃይስኩሎች ላይ ያለ ችግር ስለሆነ ለማስወገድም፣ ሌላ ተጽዕኖ እንዳይፈጠር በጥናት ስለሆነ ባለሙያ ዞኑ አስተባብረን ይህን የማስወገዱን ስራ እንሰራለን ብለውናል። የወረዳው ትምህርት ጽህፈት ቤት ኃላፊ አቶ ቦጋሌ ዱኔ ተማሪዎችን ለማብቃት የሚደረገው ድጋፍ እየተጠናከረ መምጣቱን አስገንዝበዋል። ሀይ ካውተትሳን ኢትዮጵያ ደረጃን ጽልሽን ተማረን ዝቅ ዝቅ አሁን በሀገር ደረጃ እየተስተዋለ ከመጣው የተማሪ ውጤት ማሽቆልቆል የተነሳ የተመረጡ ተማሪዎች በተመረጡ መምህራን እንዲማሩም መንግስት ባስቀመጠው አቅጣጫ መሰረት እንደ ወረዳ ከዚህ ቀደም አንድና ሁለት ተማሪዎች ወደ ዩኒቨርሲቲ የሚገቡበት ታሪክ ተቀይሮ በ2016 ዓም 78 ተማሪዎች ወደ ዩኒቨርሲቲ መግባት ችለዋል። ዘንድሮም በዚህ ተሞክሮ የ12ተኛ ክፍል ተማሪዎች ዩኒቨርሲቲ መግባት ስላለባቸው ቀድሞ የጽህፈት ቤት ቢሮ የነበረውን ለተማሪዎች ለቀናል ታማንና አንቱ ናይት ዩኒቨርሲቲ ገለና በስዘ ግሻስ ኑ ቢሮት ተሰኦሳ አራቢሩ በወረዳው ባሉ ትምህርት ቤቶች ያሉ ኬሚካሎችን ማስወገድ ከወረዳ አቅም በላይ በመሆኑ የባለ ድርሻ አካላት ይገዛ እንደሚያስፈልግ ጠይቀዋል። ላፑን እስከ 12ኛ ክፍል ትምህርት ቤቶች ይገኛሉ። በነዚህ ትምህርት ቤቶች በወረዳው ጊዜ ያለፈባቸው ኬሚካሎች አሉ። ይህንን ችግር ለዞኑ ትምህርት መምሪያ አሳውቀን መምሪያውም እቅድ ይዞ ከአርባ ምንጭ ዩኒቨርሲቲ ጋር በመቀናጀት በቅርቡ ይወገዳል የሚል ምላሽ ተሰጥቶናል። ዞነ ትምህርት መምሪያ ከባስ አልቸው ክ አርባ ምንጭ ዩኒቨርስቲ ረጋግድ ማታ ጊዜ ወጋደት ተነግዛ ቁፋ የሚደስ የዛዳ ሁለተኛ ደረጃ ትምህርት ቤት ሪሰ መምህርት ወይዘሮ ወርቅነሽ ወጋሶ የተማሪውን ውጤት ለማሻሻል ህብረተሰቡን በማሳተፍ በርካታ ስራዎች እየተሰሩ መሆኑን ገልጸዋል። በቀሪ ጊዜዎችም የባለ ድርሻ አካላት ድጋፍና ክትትል ያስፈልጋል ብለዋል። እናይታ ተመርሶ ቦላ ሎ ሙሩታ ይሄና መላ ልጆች በትምህርት ላይ ጥሩ ውጤት እንዲያመጡ ከአምና ጀምሮ በ12ኛ ክፍል 78 ተማሪዎች በላይ ይገኛሉ። እኚህ ተማሪዎች ወደ ዩኒቨርሲቲ እንዲገቡ ትምህርት ቤቱ የተለያዩ ድጋፎችን እያደረገ ይገኛል። ትምህርት ቤቱ ከህብረተሰቡ ጋር በመቀናጀት ስፔሻል መምህራንን በመቅጠር እያስተማረ ይገኛል። ሎ አስተማሪታ አስተማሪታ ግዶ ፍካ ብቻ ዶሪዲ ተማሪሲ ዶዶስ ተማሪዎችን በስፔሻል ለይቶ ማስተማር ተማሪዎች የተሻለ ውጤት እንዲያስመዘግቡ የሚያበረክተው አስተዋጽኦ ከፍተኛ መሆኑን የገለጹት ደግሞ በትምህርት ቤቱ የስፔሻል ተማሪዎች መምህራን ናቸው። የተሻለ ውጤት እንዲያስመዘግቡ ከምክር አገልግሎት ጀምሮ የመምህራን አስተዋጽኦ ከፍተኛ መሆኑን በትምህርት ቤቱ የስፔሻል ትምህርት ክፍል አንዳንድ ተማሪዎች ተናግረዋል። በደቡብ ኢትዮጵያ ክልል በዘንድሮ የአረንጓዴ አሻራ መርሃ ግብር ከ830 ሄክታር በላይ መሬት የሚሸፍኑ ችግኞችን ለመትከል ዝግጅት መደረጉን የክልሉ ደን አካባቢ ጥበቃና ቢሮ አስታወቀም። ተጨማሪ አለን። የቢሮ ኃላፊ አቶ ግዛቴ የግጄ ለእዚያ እንዳስታወቁት በክልሉ በዘንድሮ የአረንጓዴ አሻራ መርሃ ግብር 83395 ሄክታር መሬት የሚሸፍኑ ችግኞችን ለመትከል ዝግጅት ተደርጓል። ችግኞቹ በክልሉ በአስራ ሁለቱ ዞኖች በመንግስት፣ በግለሰብ፣ በማህበራትና መንግስታዊ ባልሆኑ ተቋማት በ1495 የችግኝ ጣቢያዎች መዘጋጀታቸውን ተናግረዋል። የተዘጋጁ ችግኞች ለአካባቢ ጥበቃ ዘርፈ ብዙ ጠቀሜታ ያላቸው መሆኑንም አመላክተዋል። አሁን ላይ ተከላውን ለማሳካት የሚያግዙ የጉድጓድ ቁፋሮና ሌሎች የቅድመ ዝግጅት ስራዎች ተጠናክረው መቀጠላቸውን ገልጸዋል። የአረንጓዴ አሻራ ልማት ዘርፈ ብዙ ጠቀሜታ እያስገኘ መሆኑን ያነሱት አቶ ግዛቴ የአየር ሚዛንን ከማስተካከል ባለፈ የአፈር ለምነትና የውሃ መጠንን በመጨመር ምርትና ምርታማነት እንዲረጋገጥ እያስቻለ መሆኑን ተናግረዋል። በተጨማሪም ከተረጂነት ወደ ምርታማነት ለመሸካከር የሚደረገውን ጥረት ከማገዝ አልፎ ለኢኮ ቱሪዝም መነቃቃት ልዩ አስተዋጽኦ እያበረከተ መሆኑን ጠቅሰዋል። በደቡብ ኢትዮጵያ ክልል በ2011 ዓ.ም የደን ሽፋኑ 17 በመቶ የነበረ ሲሆን በተደረገው ተከታታይ የአረንጓዴ አሻራ ንቅናቄ የደን ሽፋኑ ወደ 23.17 በመቶ ማደጉን ከቢሮ የተገኘ መረጃ ያመላክታል። ከውጭ ሱዳን በጦርነት ላይ የኬሚካል ጦር መሳሪያ ተጠቅማለች በማለት አሜሪካ ማዕቀብ ጣለች ስራክ ሳለ ዝርዝሩን ተከታትሎታል በሱዳን በቀጠለው የእርስ በርስ ጦርነት ባለፈው ዓመት በፈጥኖ ደራሽ ኃይሎች አርኤስኤፍ ላይ የኬሚካል ጦር መሳሪያ ተጠቅማለች በማለት አዲስ ማዕቀብ እንደምጥል የአሜሪካ ውጪ ጉዳይ ሚኒስቴር አስታወቀም። ከሰኔ ስድስት ጀምሮ አሜሪካ ወደ አገሪቱ የምትልካቸው ምርቶች እንዲገደቡና የፋይናንስ ብድር ገደቦች ተግባራዊ ይሆናሉ ሲሉ ቃል አቀባዩ ታሚ ብሩስ ተናግረዋል። ከዚህ ቀደም የሱዳን ጦርና የፈጥኖ ደራሽ አማጽያኑ በግጭቱ ወቅት የጦር ወንጀሎችን ፈጽመዋል በሚል ተከሰው ነበር። ከሁለት ዓመት በፊት በሱዳን ጦርና በአርኤስፍ መካከል በተፈጠረ የስልጣን ሽኩቻ በተቀሰቀሰው ግጭት ከ አንድ መቶ ሃምሳ ሺህ በላይ ሰዎች ተገድለዋል። ባለፉት ወራት የሱዳን ጦር ዋና ከተማዋ ካርቱምን ቢቆጣጠርም ውጊያው አሁንም እንደቀጠለ ነው። አሜሪካ የትኛውን የኬሚካል የጦር መሳሪያ አገኘሁ እንዳለች የተገለጸ ነገር የለም። ሱዳን ብዙ ጉዳት ስቃይና አለፍ ሲልም ሊገድል የሚችለውን ክሎሪን ጋዝ ለሁለት ጊዜያት ተጠቅማለች ሲል ኒውዮርክ ታይምስ በጥር ወር ዘግቧል የሱዳን መንግስት ሁሉንም የኬሚካል ጦር መሳሪያዎች አጠቃቀም እንዲያቆምና በዓለም አቀፍ መርህ ስር ያሉትን ግዴታዎች እንዲወጣ ዩናይትድ ስቴትስ ትጠይቃለች ብሏል በመግለጫው በዓለም አቀፉ የኬሚካል ጦር ስምምነት መሰረት ፈራሚ አገራት የያዙትን የጦር መሳሪያ ክምችት ለማስወገድ ቃል ገብተዋል በዩናይትድ ስቴትስ መቀመጫውን እንዳደረገው አርምስ ኮንትሮል አሶሲሽን ከሆነ ስምምነቱን ከግብፅ ከሰሜን ኮሪያና ከደቡብ ሱዳን በስተቀር ሱዳንን ጨምሮ ሁሉም አገራት ፈርመዋል። አሜሪካ በሱዳን ላይ ማዕቀብ ስትጥል ይህ የመጀመሪያዋ አይደለም። በጥር ወር በግጭቱ ውስጥ በተሳተፉት የሁለቱም ወገን መሪዎች ላይ ማዕቀብ ጥላለች። የሱዳኑ ወታደራዊ መሪ አብዱል አብዱልፈታህ አልቡርሃን ሱዳንን በማተራመስና የዴሞክራሲ ሽግግር ግብን ማፍረስ የሚል ክስ የቀረበባቸው ቢሆንም የአገሪቱ የውጭ ጉዳይ ሚኒስትር እንግዳና አሳሳቢ ስል አውግዞታል። የአርኤስኤፍ መሪው መሐመድ ሀምዳን ዳጋሎ ሃሜቲ በአገሪቱ የዘር ማጥፋት ወንጀል እንዲፈጸም ቆርጠዋል ሲሉ በቀድሞው የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ተከሰዋል። ሁለቱም ወገኖች ላለፉት ሁለት ዓመታት ስልጣን ለመቆጣጠር ሲፋለሙ ቆይተዋል። በዚህም የተነሳ ወደ 12 ሚሊዮን ጠጉ ሰዎች ሲፈናቀሉና 25 ሚሊዮን ህዝብ ደግሞ የምግብ እርዳታ ጠባቂ ሆኗል። ዘገባው የቢቢሲ ነው። ተመልካቾቻችን፣ የከጋሞ ቴሌቪዥን ዜና አርባ ሁለት ነው። የዕለቱን ዜናዎች ከማጠቃለላችን አስቀድመን አርዕስተ ዜናዎችን በድጋሚ ልወጡ እንደሚገባ ተጠቆመም። የንግዱ ማህበረሰብ መንግስት የሚያቀርበውን የልማት ጥሪ በመደገፍ የሚያደርገውን ጥረት አጠናክሮ መቀጠል እንዳለበት ተገለጸም። ለዕለቱ የያዝናቸውን ዜናዎች በዚህ አበቃን። ከቀሪ የጋሞ ቴሌቪዥን ዝግጅቶቻችን ጋር መልካም ቆይታ።